የተከዜ ዘብ የማንንም አልፎ አይጠይቅም። የራሱን ማንነት አሳልፎ አይሰጥም። ዘመን የማይሽረው እውነት የማይናወጥ አማራዊ ማንነት አለን። የግፍ ዓመታት ያላጠፉት፣ የመከራ ጊዜያት ያላስቀሩት፣ ሐሰተኛ ፍርዶች መደበቅ ያልቻሉት፣ ዘመናት የማያደበዝዙት፣ ሐሰተኛ አንደበቶች፣ ሐሰተኛ ሰነዶች ሐሰተኛ ፈራጆች ያልቻሉት የጠራ አንድ እውነት የማይናወጠው ጽኑ አማራዊ ማንነት አለን። እውነትን የያዘ ጀግንነት፣ ችግር ያልበገረው ጽናት፣ ፈተናን የሚሻገር ብልሃት ባለቤቶችም ነን። ለሐሰተኞች እውነት፣ ለሴረኞች ብልሃት፣ በጉልበት ለሚመጡም ጀግንነት አለን። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ህዝብ በዘመን ስለማትሻር እውነቱ ስለጸናች ማንነቱ ሲል አያሌ ዋጋ ከፍሏል። በከፈለው ዋጋም የማትሻር እውነቱን የማትናወጥ ማንነቱን በእጁ ይዟል። የወልቃይት ጠገዴ ሰቲት ሁመራ ሕዝብ አማራዊ ማንነትና ጽኑ እውነት ከዚህ በኋላ ላይ ወሰደው በእጁ ገብቷል። አሁን ያ ሁሉ ጊዜ አልፎ የወልቃይት ጠገዴ አማራ ሕዝብ በራሱ ልጆች እየተመራ የትግል ፍሬውን ይዞ በልማት እየተጋ ነው። ለዓመታት ባይተዋር ሆኖ የቆየበት ሀብቱን እያለማ ከራሱ አልፎ የተከዜ ዘብ ሆኖ ለሚጠብቃት ወሰን እያስከበረ ለዘመናት ለቆመላት ኢትዮጵያም ትልቅ አስተዋጽኦ እያበረከተ ነው። ስለሆነም የተከዜ ዘቦችነን ስንል የማንንም አልፈን አልጠየቅንም። የራሳችንን ጎንደር አማራዊ ማንነታችን አሳልፈን አንሰጥም የሚለውን የትውልዶች የትግል ቃል ኪዳን የምናጸናበት ጊዜ ላይ ነን። ጊዜው የስራም የትግልም ነውና ሁሌ ዝግጁ ሆኖ መገኘት የተከዜ ዘብ መርሁ ነው።